አይ እሱ እኮ ሪፎርመር ነበረ እንደው የማይሆን ሰው ጋር ተሻርኮ ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል። ባድ አሶሴሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ አጋግሎ የሆነ ጠላቱን ያንበረክካል። ዋና እንቅፋት የሚለውን ለእሱ ሄጅሞኒ ለእሱ አምባገነነት እንቅፋት የሚባለው የትግራይ ህዝብ ነው። የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት ትግራይ ተዳክሞ ኢማስኪሌትድ ሆኖ ቾ ይሄንን ትግራይን አዳክማል። ከነሱ ጋር ሆኖ አማራ ይዳከማል። ኤርትራ ይዳከማል። ከዛ በአዲስ ጉልበት እነ ሽመልስ ልዩ ኃይል ብሎ ይሰበሰቡታል። እሱን ደግሞ ይዞ ታንክ እያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንለታል። ግን ደግሞ ዘፈን አለ፣ የማን ቤት ጠፍቶ የማን ሊበጅ የሚል ዘፈን አለ፣ የአማርኛ ዘፈን እሱ ነው የፈጠሩ ያሉት። የማን ቤት ጠፍቶ የማን ሊበጂ ነው እያለ ያለው ኢሳያስ። የአውሬ መራቢያ አረገዋለሁ ነው ዘፈንህን፣ ነው እየደገመ ያለው ኢሳያስ።